18 ከፍተኛ የትግራይ ፖለቲካና የሰራዊት አመራሮች በ63 ሰዎች የግድያ ወንጀል ክስ ጥቆማ ቀረበባቸው። የመንግስት አካላት በተደጋጋሚ ምላሽ ለመስጠት ዳተኛ ሆነዋል አለ ኢሰማኮ። ትሊዴፓ አስፈላጊውን አሟልቶ በግንቦት ወር ቅድመ ውቅና ሊሰጠው እንደሚችል ተስፋ ተደርጓል። ደቡብ አፍሪካ ከአርባ በላይ ኢትዮጵያውያን አንድ ቤት ውስጥ ተዘግቶባቸው ተገኙ። የአሜሪካ የጦር ጀት በቀይ ባህር ውስጥ ሰጥሞ ደብዛው ጠፋ። ከባድ ሰደድ እሳት መዛመቱን ተከትሎ ነዋሪዎች አካባቢያቸውን ለቀው እንዲወጡ ትዕዛዝ ተላለፈ። ወደ ቀዳሚው ዜና አልፋለሁ። ከሚያዝያ 23 እስከ ግንቦት 2 ቀን 2017 ዓ ም ባሉት አስር ቀናት በአዲስ አበባ ከተማ ከቀላል እስከ መካከለኛ መጠን ያለው ዝናብ ይኖራል ተብሎ እንደሚጠበቅ ከኢትዮጵያ ሜትሮሎጂ ኢንስቲትዩት የተገኘው መረጃ ያሳያል። በመጪዎቹ አስር ቀናት ከአዲስ አበባ ውጪ ድሬዳዋና ሐረሪ ላይም ከቀላል እስከ መካከለኛ መጠን ያለው ዝናብ ይጠበቃል። በደቡብ ኢትዮጵያ ወላይታ፣ ጋሞ፣ ጎፋ፣ ጌዴኦ፣ ኮሬ፣ ደራሼ፣ ኮንሶ አሌ ባስኬቶ አሬ እና ደቡብ ኦሞ ዘኖች በመካከለኛው እስከ ከባድ ዝናብ ይኖራል ተብሎ ይጠበቃል። በተመሳሳይ በደቡብ ምዕራብ ኢትዮጵያ ከፋ፣ ኮንታ፣ ዳውሮ፣ ቤንች ሸኮ፣ ሸካ፣ ምዕራብ ኦሞ በተመሳሳይ ከመካከለኛ እስከ ከባድ መጠን ያለው ዝናብ ይጠበቃል። የቅድስት መንበር ምዕመናን በጉባኤ ላይ ለሚገኙት ብፁዓን ካርዲናሎች በጸሎት እንዲበረቱ ጥሪ አቀረቡ። የቅድስት መንበር ባወጣው መግለጫ በክርስቶስ አንድ አካል የሆኑ ምዕመናን ሁሉ ለብፁዓን ካርዲናሎች በህብረት እንዲጸልዩ ሲል ጥሪ አቅርቧል። በቫቲካን የካርዲናሎች ጉባኤ እየተካሄደ የሚገኝ ሲሆን ሰባተኛ ቀኑን የያዘ በመሆኑ የእግዚአብሔርን ፈቃድ ለመስማት ምእመናን ይህንን ልዩ ወቅት የጸጋና የመንፈሳዊ ማስተንተኛ ወቅት አድርገው እንዲወስዱ መላው የእግዚአብሔር ሕዝብን ለጸሎት ጋብዘዋል። ከቅዱስ መንበር የወጣው መግለጫ ከፊት ከሚመጣው ትልቅ ውሳኔና አጣዳፊነት አንጻር እግዚአብሔር በመንፈስ ቅዱስ መሪነት ከማያልቅ ጥበብ ያድል ዘንድ ራሳችንን ትሑት የእርሱ መሳሪያ አድርጎ መስጠት ይገባል በማለት ገልጿል። ለቅዱስነታቸው ስርዓተ ቀብርና ለካርዲናሎች ጉባኤ ደሮም ያቀኑት ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ሊቀ ጳጳሳት ዘካቶሊካውያን ምዕመናን አዲስ ርዕሰ ሊቃነ ጳጳሳት እስከሚያገኙ ድረስ በጸሎት እንዲበረቱ አደራ ብለዋል። አዲሱ ርዕሰ ሊቃነ ጳጳሳት ምርጫ በመጪው ሚያዝያ 29 ቀን የሚጀመር ሲሆን ከ133 ካርዲናሎች እንደሚሳተፉበት ተገልጿል። መረጃው የኢትዮጵያ ካቶሊካዊት ቤተክርስቲያን ነው። የአማኑኤል አእምሮ ስፔሻላይዝድ ሆስፒታል ለታካሚ አስታማሚዎች ህጋዊ ካርድ መሰጠቱን ገለጸ። የአማኑኤል አእምሮ ስፔሻላይዝድ ሆስፒታል የአእምሮ ህክምና አገልግሎት እየተከታተሉ ለሚገኙ የታካሚ አስታማሚዎች ህጋዊ የሆነ ካርድ እንዲሰጣቸው መደረጉን አስታውቋል። በሆስፒታሉ የሚሰጣቸው ካርድ የታካሚ አስታማሚ መሆናቸውን የሚያሳይና ለአእምሮ ታካሚዎች የሚያስፈልጉ ግብዓቶችን ወደ ሆስፒታሉ ለማስገባት ፍቃድ የተሰጣቸው መሆኑን የሚገልጽ ነው ተብሏል። ከሆስፒታሉ አስታማሚዎች በተጨማሪ የታካሚው የጤና ሁኔታ ታይቶ ከቤተሰብ አንድ አስታማሚ እንዲኖር ይደረጋል የተባለ ሲሆን ይህ የሚሆነው ለታካሚው የቤተሰብ ክትትል ሲያስፈልግ እንደሆነ ተጠቅሷል። በሆስፒታሉ በ2017 በጀት ዓመት 9 ወራት ውስጥ 102 ሺ በላይ ታካሚዎች በአእምሮ ህመምና ተያያዥ ጉዳዮች የጤና ችግሮች ላይ የህክምና አገልግሎት ማግኘታቸውና በተኝቶ የአእምሮ ህክምና 1421 በተመላላሽ የአእምሮ ህክምና 98803 እንዲሁም በድንገተኛ የአእምሮ ህክምና 2380 በአጠቃላይ ለ102604 የአእምሮ ህመም ታካሚዎች ህክምናውን ማግኘት ተችሏል ተብሏል። ለአእምሮ ህሙማን ህክምና አገልግሎት እየሰጠ የሚገኘው የአማኑኤል አእምሮ ስፔሻላይዝድ ሆስፒታል ከተመሰረተበት ከ1930 ዓ ም አንስቶ በተኝቶ በተመላላሽ፣ በድንገተኛ ህክምና በጭንቅላት ምርመራ በኤሌክትሪክ ንዝረት ህክምና፣ በህፃናት የአእምሮ ህክምና፣ ከህግ ጋር የተያያዙ የአእምሮ ህክምናና ምርመራ ወይም ፎረንሲክ፣ እንዲሁም የነርቭ ህክምናዎችን ጨምሮ የተለያዩ አገልግሎቶችን እየሰጠ ነው ሲሉ ለአሃዱ የነገሩት የሆስፒታሉ የህዝብ ግንኙነት ባለሙያ አቶ አብዩ የኔአለም ናቸው። ሶስት የሚሆኑ የጊዜያዊ አስተዳደር አመራሮችና ድጋፍ ሰጪ ሰራተኞች እንዲገደሉ በፈጸሙት ጀኖሳይድ ወንጀል ተጣርቶ ህጋዊ እልባት እንዲያገኝ ማመልከቻ አቀረበ። የክስ ጥቆማ አቅራቢው የፌዴራል የመከላከያ ሰራዊት ከህዳር እስከ ሰኔ 16 ቀን 2013 ዓም የተለያዩ የትግራይ አካባቢዎችን ተቆጣጥሮ ባስተዳደረበት ወቅት የጊዜያዊ አስተዳደር ፍትህ ቢሮ ኃላፊ ሆነው የሰሩት ጠበቃና የህግ ባለሙያ አቶ አበራ ንጉስ ናቸው። የክስ ጥቆማ ከቀረበባቸው መካከል ዶክተር ደብረጽዮን ገብረ ሚካኤል፣ አቶ ጌታቸው አሰፋ፣ አቶ ጌታቸው ረዳ ከሀሳይ፣ ወይዘሮ ፈትለወርቅ ገብርሄል፣ ለተናል ጀነራል ታደሰ ወረደ፣ ለተናል ጀነራል ጻድቃን ገብረ ትንሣኤ ይገኙበታል። ለኢፌድሪ ፌዴራል ፖሊስ ኮሚሽን ለወንጀል ምርመራ ጠቅላይ መምሪያ የቀረበው የክስ ጥቆማ ጽሁፉ የተጠቀሱት የፖለቲካና የሰራዊቱ አመራሮች የኤፍአርዲ ወንጀል ህግ አንቀጽ 269 ፊደል ሀ ለ በመተላለፍ በ63 ሰዎች ግድያና በአንድ ሰው የግድያ ሙከራን በማካሄድ የዘር ማጥፋት ወንጀል መፈጸማቸውን ያትታል። የክስ ጥቆማ የቀረበባቸው ግለሰቦች በትግራዩ ጦርነት ከጥቅምት እስከ ሰኔ 2013 ዓ ም ትግራይን ለማስተዳደር በፌዴራል መንግስት ውሳኔና በደንብ ቁጥር 479 ህዝባር 2013 ዓ ም መሰረት ተቋቁሞ በነበረው የጊዜያዊ አስተዳደር አመራሮች ላይ የወንጀል ድርጊቱ መፈጸማቸውን ያብራራል። የከሱት ቆባ የ18ቱን ተከሳሾች የ63 ሟቾችና የግድያ ሙከራ የተደረገባቸው የተባሉትን አመራሮችና ሰራተኞች ስም ዝርዝርን በግልጽ አካቷል። ኢትዮጵያ ዝቅተኛ የደሞዝ ወለል እንዲወሰን እንዲሁም እስከ 35 በመቶ የደረሰው ከደሞዝ ላይ የሚቆረጠው ግብር እንዲቀንስ ከዚህ ቀደም ጠቅላይ ሚኒስትሩን ጨምሮ በተዋረድ ያሉ የስራ ኃላፊዎችን ብንጠይቅም እስካሁን ሁነኛ ምላሽ አላገኘንም ብሏል ኢሰማኮ። ኢሰማኮ ፕሬዚደንት አቶ ካሳሁን ፎሎ ከአንድ ዓመት ከስድስት ወር በፊት ከጠቅላይ ሚኒስትር አብይ አህመድ ጋር ተወያይቶ እንደነበር ይህን ተከትሎ ጠቅላይ ሚኒስትሩ የሚመለከታቸውን የመንግስት አካላት በጉዳዩ ላይ ጥናት አድርገው እንዲያቀርቡ አቅጣጫ ሰጥተው እንደነበር አስታውሰዋል። ጥናት እንዲከወን አቅጣጫ ቢሰጥ ምላሽ ባለማግኘታችን ጠቅላይ ሚኒስትሩን በድጋሚ በደብዳቤ ለመጠየቅ ተገደናል ብለዋል። ጥያቄዎቹ በጠቅላይ ሚኒስትሩ ተቀባይነት ቢያገኙም ጥናቱን አከናወኑ የተባሉት የመንግስት መስሪያ ቤቶች ከምን ደረሰ ብለን በተደጋጋሚ ደጅ ብንጠና ምላሽ አተናል ብለዋል። ዝቅተኛ የደመወዝ ወለል መወሰን እንደ ሀገር በልቶ ማደር የሚችል እንዲኖር ያስችላል፣ ምርታማነትንም ይጨምራል ያሉት አቶ ካሳሁን ኮንፌዴሬሽኑም በጉዳዩ ዙሪያ የበኩሉን ጥናት እያከናወነ ነው ብለዋል። በሌላ በኩል እስከ 35 በመቶ የሚደርሰው ከደሞዝ ላይ የሚቆረጠው ግብር እንዲቀንስ ጥያቄ እየቀረበ ነው። በተለይም በጣም ዝቅ ያለ ደሞዝ የሚከፈላቸው ሰራተኞች በኑሮ ውድነቱ ምክንያት በልቶ ለማደር እየከበዳቸው ነው። አቶ ካሳሁን በዚህ ላይም ጥናት እንዲያደርጉ አቅጣጫ የተሰጣቸው ሚኒስቴር መስሪያ ቤቶች እንዳሉና ኢሰማኮ ጉዳዩን ከዳር ለማድረስ ግፊት እያደረገ እንደሆነ የተዘገበው በሸገር ኤፍኤም ነው። ቀደም ሲል ቀድሞ የትግራይ ጊዜ አስተዳደር ፕሬዝደንት የነበሩት በጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች ሚኒስትር አቶ ጌታቸው ረዳ የሚመራው ከህወሃት የተከፈለው ቡድን አዲስ የፖለቲካ ፓርቲ ለማቋቋም በሂደት ላይ መሆኑን መዘገባችን ይታወሳል። ከአመራሮቹ መካከል አንዱ የፖለቲካ ፓርቲው በሊበራል ዲሞክራሲ ጽንሰ ሀሳብ የሚመራ መሆኑን እና ትግራይ ሊበራል ዲሞክራሲያዊ ፓርቲ በማለት ለመጠራት መወሰኑን ጠቅሰዋል። የፓርቲው ስያሜ ፖለቲካ ፓርቲውን ለመመስረት በእንቅስቃሴ ላይ ባሉ ሰዎች የተመረጠ እንጂ ከምርጫ ቦርድ እውቅና ስላላገኘ ጉባኤ ሲካሄድ ሊቀየር ወይንም ሊሻሻል እንደሚችል፣ የህወሃት ህጋዊነትም ስለሚያበቃ የህወሃት የፖለቲካ ዓላማዎችን ለማሳካት የሚያስችለን አዲስ የፖለቲካ ፓርቲ ለመመስረት ተገደናል ብለዋል። ለቢቢሲ ስሜ አይጠቀስ ያሉት ተናጋሪ የፓርቲው ህገ ደንብና ፕሮግራሞችን አርቅቀን ጨርሰናል። አሁን ላይ የደጋፊዎቻችንን ፊርማ በማሰባሰብ ላይ ነን ያሉት እኒሁ ሰው የኢትዮጵያ ምርጫ ቦርድ ያስቀመጣቸውን መስፈርቶች ገና ስላልተሟሉ እስካሁን ድረስ ስለ ቦርዱ በይፋ የቀረበ ጥያቄ ባይኖርም የኢትዮጵያ ምርጫ ቦርድ ቡድኑ ለምዝገባ እየሄደበት ያለውን ሂደት እያውቃል ብለዋል። ከኢትዮጵያ ምርጫ ቦርድ በግንቦቱ ወር ቅድመ እውቅና እናገኛለን ብለን እንጠብቃለን ሲሉ ተስፋቸውን ገልጸዋል። የትግራይ ጊዜያዊ አስተዳደር አንድ ዓመት ጊዜ ካበቃ በኋላ ክልላዊ መንግስትን ለመመስረት በሚ ሚደረገው ምርጫ እንሳተፋለን ያሉት ለቢቢሲ ቃላቸውን የሰጡት ሰው ከኢትዮጵያ ምርጫ ቦርድ እውቅና ካገኘን በኋላ ከባለ ሀብቶቹ እስከ የቀን ሰራተኞች ድረስ በአባልነትና በአመራርነት ተቀላቅለው ሊሳተፉ እንደሚችልና ትግራይ ሊበራል ዴሞክራቲክ ፓርቲ ከብልጽግና ጋር ልክ እንደሌሎቹ በአገር ውስጥ እንደሚንቀሳቀሱ ፓርቲዎች ተባብሮ ለመስራት ይችላል እንጂ የሚያገናኘው ነገር የለም፣ ገለልተኛና ነጻ ፓርቲ ነው ብለዋል። በትግራይ ሊብራል ዲሞክራቲክ ፓርቲን እየመሰረቱ ካሉት አንጋፋ ሰዎች መካከል የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት ጌታቸው ረዳ፣ የህወሃት ፖሊት ቢሮ አባል የነበሩትና የትዕምት ዋና ስራ አስፈጻሚ አቶ በየነ መክሩ፣ ፕሮፌሰር ክንደያ ገብረ ህይወት እንደሚገኙበት ታውቋል።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 በደቡብ አፍሪካ ከ40 በላይ ኢትዮጵያውያን ያለፈቃዳቸው በአንድ ቤት ውስጥ ተቆልፎባቸው ትናንት ሐሙስ ጠዋት ማግኘቱን የጆሀንስ በርግ ፖሊስ ተናገረ። የአካባቢው ፖሊስ ቃል አቀባይ ለመገናኛ ብዙኃን እንደተናገሩት ህገወጥ ስደተኞች ናቸው ያሏቸው ኢትዮጵያውያን በተዘጋባቸው ቤት ውስጥ ማግኘት የተቻለው የፖሊስ አባላት በአካባቢው ቅኝት ሲያደርጉ የሰሙትን ድምፅና ጭወት ተከትሎ ነው። በጆሃንስበርግ ከተማ ሰሜናዊ ክፍል ውስጥ በምትገኘው ሳንድታን የመኖሪያ አካባቢ በሚገኘው ቤት ውስጥ ተቆልፎባቸው የተገኙት ኢትዮጵያውያን 44 ናቸው። ፖሊስ እንዳለው ከእነዚህ ህገወጥ ኢትዮጵያውያን ስደተኞች መካከል 27ቱ አዋቂዎችና ቀሪዎቹ 17 ታዳጊ ልጆች ሲሆኑ ፖሊስ ያሉበትን ማወቅ የቻለው በተዘጋ ቤት ውስጥ ሲጮሁ በሰማው ድምፅ ነው። ነገር ግን ከመካከላቸው እንግሊዝኛም ሆነ ን ቋንቋ የሚናገር ባለመኖሩ አስተርጓሚ ተፈልጎ ዝርዝር መረጃ እስከሚገኝ ድርገ ነገር ግን ከመካከላቸው እንግሊዝኛም ሆነ የሀገሬውን ቋንቋ የሚናገር ባለመኖሩ አስተርጓሚ ተፈልጎ ዝርዝር መረጃ እስከሚገኝ ድረስ በተገኙበት ቤት ውስጥ እንዴት እንደገቡና ምን እንዳጋጠማቸው ለጊዜው ፖሊስ ለማወቅ እንዳልቻለ የፖሊስ ቃል አቀባዩ ማቪላ ማሳንዶ ተናግረዋል። ኢትዮጵያውያኑ ስደተኞች ያሉበት ቦታ በፖሊስ ታውቆ በተያዘበት ጊዜ የቤቱ ባለቤት መሆነ እዚያ ቤት ውስጥ ቆልፎ ያስቀመጣቸው ግለሰብ አልተገኘም ወይም አምልጧል ተብሎ ይታመናል። ከጥቂት አመታት በፊት ቢያንስ ስድሳ አራት ኢትዮጵያውያን በታፈነ ሁኔታ በተሽከርካሪ ሲጓዙ ህይወቷቸው አልፎ ሞዛምቢክ ውስጥ የተገኙ ሲሆን በተመሳሳይ ወደ ደቡብ አፍሪካ ይጓዙ የነበሩ የሰላሳ ኢትዮጵያውያን አስከሬን በጅምላ ተቀብሮ መገኘቱ ይታወሳል። በዚህ አመት ጥር ወር ላይ በተመሳሳይ የደቡብ አፍሪካ ፖሊስ በጆሃንስበር ከተማ በአንድ ቤት ውስጥ ታግተው ዩና ኢትዮጵያዊ ናቸው ተብሎ የሚታመኑ 26 ሰዎችን ማግኘቱን አስታውቆ ነበር። በቤቱ ውስጥ ከተገኙ ስደተኞች መካከል 15ቱ እርቃናቸውን የነበሩ ሲሆን በቤቱ አቅራቢያ የተገኙት ቀሪዎቹ 11ዱ ደግሞ ጉዳት የደረሰባቸው መሆናቸውን ፖሊስ በወቅቱ ገልጿል። አሜሪካ። የአሜሪካ ባህር ኃይል ኤፍ 18 ሱፐር ሆርኔት ተዋጊ ጀት ከዩኤስ ሃሪ ቱርማን አውሮፕላን አጓጓዥ መርከብ ላይ ተንሸራቶ ወደ ባህሩ በመውደቁ ደብዛው መጥፋቱ ተሰማ። ከ60 ሚሊዮን ዶላር በላይ ዋጋ ያለው የጦር ጀቱ ከሃሪ ቱርማን አውሮፕላን አጓጓዥ መርከብ ላይ እንዲንቀሳቀስ እየተደረገ በነበረበት ወቅት ወደ ባህሩ እየተንሸራተተው ሰኞ ዕለት መሆኑን የአሜሪካ ባህር ኃይል በሰጠው መግለጫው አስታውቋል። የባህር ኃይሉ አንድ መርከበኛ መጠነኛ ጉዳት እንደደረሰበት የተገለጸ ሲሆን የጦር ጀቱ ወደ ባህሩ እየተንሸራተተ በነበረበት ወቅት ፓይለቱ ዘሎ በመውጣት ሕይወቱ መትረፉ ታውቋል። ከሙያተኞች ቁጥጥር ውጭ ሆኖ ወደ ባህሩ የገባውና የሰጠመው የጦር ጀቱ የየመን አብዛኛውን ክፍል ተቆጣጥሮ እያስተዳደረ ባለው የሀውቲ ታጣቂ ቡድን ላይ እርምጃ እየወሰደ የሚገኘው የአሜሪካ ባህር ኃይል ንብረት መሆኑ ተጠቁሟል። በዕለቱ የሁቲ ታጣቂዎች በሃሪ ትሩማን አውሮፕላን አጓጓዥ መርከብ ላይ ያነጣጠሩ የሰው አልባ አውሮፕላንና የሚሳይል ጥቃቶችን መሰንዘራቸውን ተናግረዋል። በዚህም አደጋው የተፈጠረው መርከቡ በፍጥነት ከሀብቲ ጥቃት ለማምለጥ እየተንቀሳቀሰ በነበረበት ወቅት ነው ሲሉ ምንጮች መግለጻቸውን ሲኤንኤን ዘግቧል። ሆኖም የአሜሪካ ባህር ኃይል በጉዳዩ ላይ እስካሁን ድረስ ያለው ነገር የለም። እስራኤል ከኢየሩሳሌም በቅርብ ርቀት ላይ እስራኤል ከኢየሩሳሌም በቅርብ እርቀት ላይ የተከሰተው ከባድ ሰደድ እሳት መዛመቱን ተከትሎ ነዋሪዎች አካባቢያቸውን ለቀው እንዲወጡ ትዕዛዝ ተላለፈ። ባለው ከባድ የአየር ጠባይና ና በኃይለኛ ነፋስ ታግዞ እየተዛመተ የሚገኘውን የሰደድ እሳት ለመቆጣጠር የእሳት አደጋ ሰራተኞች ጥረት በማድረግ ላይ መሆናቸውን ሲኤንኤን ዘግቧል። እስራኤል መከላከያ ሚኒስቴር ሀገሪቱ ብሔራዊ አደጋ ጊዜ ላይ መሆኗን ገልጾ የሰደድ እሳቱን ለመከላከል የዓለም አቀፉን ማህበረሰብ ድጋፍ ጠይቋል። የተከሰተው የሰደድ እሳት ምናልባትም በታሪክ ትልቅ የሚባል መሆኑን የገለጹት የኢየሩሳሌም ግዛት የእሳት አደጋ ዲፓርትመንት ኮማንደር ሸምሊክ ፍሬድማን የሰደድ እሳቱ በሰዓት 60 ማይል ፍጥነት የሚጓዝ በመሆኑ አስጊ አድርጎታል ብለዋል። ሮብለት የተከሰተውን የሰደድ እሳት ለመከላከል እስራኤል ባቀረበችው የድጋፍ ጥያቄ ሶስት የእሳት መከላከያ አውሮፕላኖችን ከጣሊያን ማግኘቷ የተነገረ ሲሆን የፈረንሳዩ ፕሬዚደንት ኢማኑዌል ማክሮንም የአደጋ ጊዜ የሚሆኑ አጋዥ ቁሳቁስ መላካቸውን የፍራንስ ሃራት ዘገባ አመልክቷል። ተቶ ረዳቱ የሞርስ ቤተሰቦች በሞርስ ኮሚኒኬሽን ተዘጋጅቶ ወደ እናንተ የሚደርሰውን የሞርስ ዜና ሰብስክራይብ፣ ላይክ፣ ሼር በማድረግ ሌሎች አዳዲስ ቤተሰቦችን እንድናፈራ ስላደረጋችሁን ክልብ እናመሰግናለን። አርእስቶ ዜናውን በድጋሚ አስራ ስምንት ከፍተኛ የትግራይ የፖለቲካና የሰራዊት አመራሮች በስልሳ ሰዎች የግድያ ወንጀል የክስ ጥቆማ የቀረበባቸው መሆኑ የመንግስት አካላት በተደጋጋሚ ለሚነሱ ጥያቄዎች ምላሽ ለመስጠት ዳተኛ ሆነዋል ሲል ኢሰመኮ ቅሬታ ማቅረቡ በደቡብ አፍሪካ ከአርባ በላይ ኢትዮጵያውያን አንድ ቤት ውስጥ ተዘግቶባቸው መገኘታቸው የአሜሪካ ጦር ጀት በቀይ ባህር ውስጥ ሰጥሞ ደብዛው መጥፋቱ፣ ከባድ ሰደድ እሳት መዛመቱን ተከትሎ ነዋሪዎች አካባቢያቸውን ለቀው እንዲወጡ ትዕዛዝ መተላለፉ፣ ይህን የተመለከተ መረጃ ወደ እናንተ አደረስን። ከዜናው ጋር እይ ያው ደመቀ አብሬያችሁ ነበርኩ። በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ፣ ዓርብ ወደ እናንተ የሚደርሰው የዕለት ዓርብ ዜና የእስካሁኑ ነበር። በቀጣይ እሁድ በመደበኛው የሞርስ መሰናዶ እንዲሁም ሰኞ በሞርስ ዜና እንገናኛለን። እስከዛው ድረስ ጠናስ